ደረሰበት እንደሌለ ፓራላይዝ የሆነ ባለ እንደሌላት ሙሉ በሙሉ አረጋግተው መተዋል። በመጨረሻ በቃ አንቺ ውሸት አምነሽ ብዙ ነገር አውርተሻ ስትባል ጊዜ በቃ ይቅርታ እውነቱን ልናገር ብላ አዎ ልጄ የጌታቸው ልጅ ናት ብላ ተናግረ ነበር። በመጨረሻ የእሷ ልጅ ታግታ እሷ ስታመልጥ ጊዜ ልጅዋ ታግታ ነበር፣ የሊዲያ ልጅ ማለት ነው ስታገት ጊዜ የሊዲያ ልጅ የታገተችበት ማለት ታገተች ስላችው እነ ብሩኬ ጋ ነው የተቀመጠችው። ከዛ አቶ ጌታቸው የምናደረገ የሱ ሰዎች የሱ ጋርዶች እነ ብሩኬ ልጅቷ ያስቀመጠችበት ቦታ ስለሚያውቁ እዛ መሳሪያ ታጥቀው በር የሚከፍትላቸው ሰዎች በር መስበር ስላቃታቸው ከግንብ ዘለው ነው የገቡት። ተነብረው ከግንብ ዘለው ልጅቷ ሊወጡ ሲሉ እጅ ከፍንጅ ተያዙ። አንዱ ያው ተጎቶ ሐኪም ቤት አሳከሙት። ያው በእነሱ ወጪ ነው ያሳከሙት። አንዱ ግን ተይዞ ነበር። ተይዞ ምን አለ፣ እኔ ልጄ ፍለጋ ነው የመጣሁት። ልጄ የእኔ ልጅ ናት። ፓራላይዝ ነበርኩኝ። መኪና አደጋ ደርሶብኝ ነበር። መኪና አደጋ ደርሶብኝ በሽተኛ በሆንኩኝ ሰዓት ነው ሚስቴ ጥላኝ ወደዚህ የመጣችው። አሁን ተሽሎ ነው ድኖኝ ነው ወንድሜ ያሳክመኝ ነው ብሎ ግግም ብሎ ነው ይሄ የውሸት እንትን ያወራው ነበረው እሷ ማላቀሙ ከየት መጣ ማና ልጅ አባት አደለም ብላ ተጣልተው ነበረ። ፊት ለፊት ሲገናኙ ከሊዲያ ጋር በመጨረሻ ሊዲያ በቃ ልጄ የአቶ ጌታቸው ልጅ ናት፣ አሁን ከአቶ ጌታቸው ጋር የፍቅር ግንኙነት አለን ብላ ተናግረ ነበረ። ዛሬ እግሩ የተሰበረው ወይስ እግሩ የተጎዳው ልጅ እሱም ዛሬ ተይዞ የእውነቱ እያንዳንዱ ፍርጥጥጥጥጥ አድርጎ ነው ያወጡት ትላንት ጓደኛውና ሌዲያ የዋሹትን በሙሉ እሱ ዛሬ እውነቱ ነው ያወጣ ዋላቸዋለሁ እሱም በመጀመሪያ ሁሉ ነገር ዋሽቶ ነበር። አቶ ጌታቸው አላቀውም፣ ጓደኛ ለማገዝ ነው ከክፍለ ሀገር የመጣሁት በሱ የመጠገር የተሰብር ያለሁ አሁን መሳሪያ ይዤ ያለሁ መሳሪያም ደግሞ ጓደኛዬ ነው የሰጠኝ እንጂ እኔ ምንም አቀው ነገር የለም ልቀቁኝ። ቤተሰብ ማሳድግ ማስተዳደር ሰው ነኝ። አዲስ አበባ የስራ በመጣሁበት ነው ይህ ስራ ስራ የተባልኩኝ እንጂ ሌላ ምንም አቀው ነገር የለም። ጓደኛዬ ጓደኛዬ አግዘኝ ብሎ ልጁ ናት ሚስቱ ክደዋለች። ከወለደችለት በኋላ ክደዋለች። እሱ ፓራይስ ኖ ነበር አሁን ተሽሎ ተበቃ ማለት የእነሱ መቀባጠር ልነግራቸው አልችልም። ምክንያቱም በየጊዜ የሚቀርብ ውሸት ስለሆነ ስለምናውቀው ማለት ነው። ግን በመጨረሻ መነ በመጨረሻ አቤል እሳት ጉርሶ ነው የመጣው። ምክንያቱም ይሄ ልጅ ያውቀዋል። የት ያውቀዋል ብትሉኝ ፓርቲ የተዘጋጀ ጊዜ በደንብ ያውቋል። እዛ ያስተናጋጅ ነበር። ፓርቲ የተዘጋጀ ጊዜ አቤል ፈቷቸው ሲላክላቸው ጊዜ አንዱ እኮ አውቀዋለሁ። የዛኔ ፓርቲ ያዘጋጀን ጊዜ ነበረ ዲጄልን ነበረ፣ በደንብ ነው የማውቀው። ስለዚህ እንዴት እዛ ቦታ ላይ ሊገባ ቻለ ብሎ አቤልን እሳት ጎርሶ የመጣ የመጣው መጣ። አቤል ሲያ ጊዜ ልጁ ደነገጠ፣ ምክንያቱም እንደሚያውቀው ያውቃል ከዛ አቤል እውነቱ ተናገራለሁ ካልሆነ እኔ የራሴ ነው የሚጨርሰው። ምክንያቱም እኔ በቅርብ የምታሰሩት ሰው ነኝ፣ ሕይወቴ ምስቅልቅሉ ወጥተዋል። ባላደረግኩት ነገር አድርጋ ተብሎ ተከስሻ ያለው እውነቱን አውጣል ሲለው ጊዜ በምንም ነገር አልናገርም ነው ያለው የነበረው። በመጨረሻ አቤልም ማለት የመጨረሻ ማስጠንቀቂያ ሰጥቶታል። እኔ እርምጃ ልወስድበት ነው፣ ምክንያቱም እውነት አንተ ጋር አለ ብሎ ሲጠይቀው ጊዜ ለብሩኬማ ምንም ሊያምንለት አልፈለግም ነበር። ከዛ በመጨረሻ አ በቃ እኔ ሁሉ ነገር አውርተው ከዚህ በላይ ስቃይ አልፈልግም። እዛም አቶ ጌታቸው ያሰቃየኛል፣ እዚህም እናንተ ልታሰቃዩ ስለማልፈልግ በቃ እኛ አቶ ጌታቸው ልኮን ነው የመጣሁት። ያኔ የአቶ ጌታቸው አገልጋይ ነኝ፣ የአቶ ጌታቸው ጋርድ ነኝ። ሙሉ መሳሪያ ያሰጠው አቶ ጌታቸው ነው፣ የላከንም አቶ ጌታቸው ነው፣ ብርም የሰጠን አቶ ጌታቸው ነው። ይህኔ ይህን ብለን እንድናወራ የተደረግን አቶ ጌታቸው ነው። ከሊያ ጋር ተመካክረን ስለዚህ አቶ ጌታችን ሙላከን በቀኝ ወይ ልጅቷ አምጡ ወይ ገላችኋለሁ ቢያሳ ያስፈራራን ጊዜ ቀጥታ ልጅቷ የት እንዳለች ምናምን ተጠቁመን ወደዛ ሄድን። ብሎን የተናገረው ነበረው። በመጨረሻ አቤል ማበደ እንዴት በህይወቴ ላይ ደስ ትጫወታላችሁ? ለምን በዚህ በቃ አኔ ተገድጄ ነው። ዋና ሜንሽናችን ምንድነው ክለቡ ማዘጋጀት ነበር። ከዛ እሱ ተጨረሰ። እሱ ካለቀ በኋላ ግዴታንተ ማትፋት አለብን። ያ የተሰጠን ሜንሽን ነው አለ አስቡት እዛ ያዘጋጁት ፓርቲ ሆነ ብሎ ነው ያዘጋጁት። የሚገርማችሁ ነገር ሆነ ብሎ ሆነ ብሎ አዘጋጅተው አቤል ለማጥመድ ነበር። እሱ አለቀ። እሱ ካለቀ በኋላ ቀጥታ ወደ አቤል ነው የሄዱት። እንዴት ብትሉኝ፣ አቤል ብዙ ጊዜ አቤልን ለማጥፋት ይሞክሩ ነበር። ብዙ ጊዜ አቤል የት እንደገባ የት ወጥ ይቆጣጠሩት ነበር። አቤል ያስፈታችሁ፣ ይህን ያህል ብር ይከፈላችሁ ተብለው ነበር። ግን አቤል ለእውነት ስለሚሰራ ፈጣሪ ስለሚጠብቀው ሁሉ ነገር ከፈጣሪ አገኘዋለሁ ብሎ ስለም ስራ በሄደበት በሙሉ ፈጣሪ ይከተለዋል። በሄደበት በሙሉ እያጠፉ ሲሞክሩ፣ እሱ ግን ፈጣሪ ዞር ያደርገዋል። ስለዚህ አሁን ያ የፓርቲው ሜሽን ካለቀ በኋላ አቤል ማጥፋት አቤል ካጠፋን በኋላ እያንዳንዳችሁ የነስራ አይንም አንተም ጋር ሁላችሁ ጋር እንደርስ ነበረ። በዚህ ጉዳይ የገባ ህዝብ በሙሉ ለማጥፋት ነው የተነሳ ነው የነበረው። ያ ሁሉ ያደረገን ጌታቸው ነው። መሳሪያ እንድታጠቅ ያደረገን ጌታቸው ነው። ምክንያቱም ያ እሱ የሰጠን ሚሽን ካላደረግ ነው እኛ በህይወት እንዳንሆን አስጠንቆ የሰጠን። ስለዚህ ይሄ የውዴታ ግዴታችን ነው። እኛ ምን እናድርግ ነው ብሎን የተናገረው። በመጨረሻ እንዲህ ሚስጥራቸው ዝርግፍ ነው ያደረገው። ለምንድ ነው አቤልን ማትለቁት? አቤል ከዚህ የበለጠ ምን ያደርጋችሁ? ምን ብዙ ነገር አደረጋችሁት። ይሄ በሁሉ የምታደረገው ሊያ እኮ ናት። አሁን ግን በነገራችን ላይ ሊያየት እንዳለች ታውቀዋል። እንኳን ደስ አላችሁ? አቶ ጌታቸው የት እንዳለ ምን እንደሚሰራ የት እንደሚቀመጥ እያንዳንዱ ሲጀመር አቶ ጌታቸው ማንኛውም ቤት አይቀመጥም ማለት ነው። አሉ የተባሉ ሆቴሎች ውስጥ ነው የሚገኘው። አሉ የተባሉ ሆቴሎች ውስጥ ነው የሚቀመጠው እንጂ ዝም ብሎ አይገኝም። የራሱ እንዳይሰማችት የራሱ ክለብ አለው። ያ ክለብ ላይ ከስንት አንዲ ነው የሚመጣው። እሱ ሲመጣ ጊዜ በጋርድ ታጅቡ ብዙ ሰው ጠብቆት ብዙ መሳሪያ ተታጠቀን ነው የምንጠብቀው። ለምን? ብዙ ጠላቶችን ስላሉ እሱ የሚያጠፉ ጠላቶች ስላሉ እሱ ሊጠፋ እንፈልግ ማለት ለምን ሲባል ጊዜ የሚገርማችሁ ነገር እኛ ምን ሰርተን እንብላ፣ ምን ሰርተን እንብላ፣ ይህን ያህል ብር ምናገኘው? እንደፈለግን ምንዝናናው? እንደፈለግን ምንበላው እኮ እሱ ምንድነው፣ እሱ ብር ስለሚከፍነው ነው፣ እሱ ብር ስለሚሰጠን ነው። ስለዚህ የኛ እጣ ፈንታችን ምንድን ነው ሰው በዚህ ልክ ሰው በዚህ ልክ የሰውን ህይወት አመሳቅሮ ሰውን ያልሆነ ቦት እንዲደርስ አድርጎ ሰው መግቢያ መውጣ አሳጥቶ ለመዝናናት ያምረዋል። ነግ የእናንተ ጠፋንታቸው ምን ይሆን? የት ልደርሱ ይሆን? ምን ላይ ልደርሱ ይሆን? እንዲ አንዳንዴ እንኳን ህሊና የሚባል ነገር ህሊናችሁ የት ነው የሚሸጡት? ለማን ነው የሚሸጡት? እውነትም እናንተ ሙሉ በሙሉ ህሊናቸው ብር ነው የሸፈነው ብር ባይሸፍነው ኑሮ በዚህ ልክ በሰው ላይ አትጫክኑም ነበር። በዚህ ልክ በሰው ህይወት ላይ አትጫወቱም ነበር። አቤል እኮ ለእውነት እኮ ነው የሚሰራው። አቤል እኮ የተበደሉ ሰዎች እኮ ነው የሚቆመው። ግን እናንተ የተበደሉ ሰዎችን እንደገና እንዲበደሉ ታደርጋላቸው። የተበደሉ ሰዎችን ስለቆመ ለምን ትላላቸው? ለምን እንደሆነ አላቅም። ለምን ሀገራችን ላይ ጥሩ የሚሰሩ ሰዎች ለምን ጠላት የሚበዛባቸው? ጠላቶቹ ደስ ባላቸው ህይወት ገብቶ ይወጣሉ፣ እንደፈለጉ ይዝናላሉ። ግን ለሰውን የሚጠቅሙ ለሰውን የሚደርሱ ለሰውንም በሚያብሱ የተቸገረ ሰው ዳቦ ቆርሶ የሚያበሉ ሰዎች ጥላት ይበዛባቸዋል። ለምን ለምን እንደሆነ አላውቅም። ለምንድን ነው እኛ ኢትዮጵያውያኑ ስንባል አስተሳሰባችን የወረደ የሚሆነው? ለምንድን ነው በዚህ ልክ ጥሩ የሚሰሩ ሰዎች የምንጠላው? ቢያንስ እንኳን ጎበዝ እንዲሆኑ ጠንክሮ እንዲሰሩ ከጎናቸው መቆን ሲገባን እነሱ ወደ ታችም ሚያዋርዋር እንሞክራለን። እነሱ ካሉበት ስራ እንዲወጡ እናደርጋለን። ሚያስጠላ ህይወት ውስጥ እንዲገቡ እናደርጋለን። እሺ፣ እነሱ ከዛ ስራ ከወጡ እነዚህ በየመንገድ የወደቁ እናቶች ማን ያንሳቸው? በየመንገድ የተራቡ እናቶች አባቶች ማን ያንሳቸው? ሁሉም እራስ ወዳጅ ነው የሆነው። ሁሉ አግኝቼ በክሴ ውስጥ ሊወትፍ ነው። ሁሉ ያገኘው ታሲ ልጉረስ ነው። እነዚህ ግን ባላቸው ነገር እኮ ነው፣ ጉልበታቸው ህይወታቸው ሰጥተው እኮ ነው የእነዚያ የወደቁ ሰዎች የሚያነሱት። በእነሱ ምክንያት ስንት ሰው ተረዳ በእነሱ ምክንያት ስንት ከጎዳና ሽራ ወጥሮ የሚኖሩ እናቶች ጥሩ ቤት ተሰጣቸው። ያ እነሱ ሰበብ አድርሰው እኮ ነው አደል እንዴ? ስለዚህ ጠላት አንሆንባቸው። በተቻለን አቅም ከእነሱ ጎን ሆነን ማገዝ ነው ያለብን እንጂ የእነሱ ጠላት ሆነን እነሱን ሁሌ መኮርኮም፣ እነሱ ቀን እንዳይሉ፣ እነሱ ጥሩ ስራ እንዳይሰሩ፣ ሁሌ ስልችት እንዲላቸው ለምን እናደርጋለን? ባይሆን እናንተም ወጣት ናቸው እና አቤል ወጣት ናቸው ብሩኬ ወጣት ነው። ከእነሱ ጋር ተያይዛችሁ ሰርታችሁ እንደዚህ ወንጀል የሚሰሩ ትላልቅ ሰዎች ባለ ሀብቶችን አሳልፎ ለህግ መስጠት ነው መተባበር ነው ያለባቸው። እነሱ እንኳን አስተሳሰባቸው የወረደ ቢሆን እናንተ ወጣቶች አስተሳሰባችሁ በነ አቤል በነ ልዑል በነ ዘላለም በነ ብሩክ ያረነፋሉ። በእነሱ ተማሩ እስኪ፣ በእነሱ ተማሩ። ለእነሱ አርአያ ሁኑ እናንተ እንጂ ከአንድ ሀብታም ጋር ተለጥፋችሁ ሁሌ ለጣፊ ሆናችሁ ይመራል እኮ ምን ለጠፍም፣ ይመራል ሁሌ የሰው ግርድና ሁኖ መኖር ይለጠፍ ይመራል እኮ አንዳንዴ። ወኔ ይኑራችሁ፣ በራሳችሁ ተማምናችሁ ለመስራት ሞክሩ። እንደዚህ አይነት ህይወት ለመኖር አትሞክሩ። በጣም ነው የሚያስጠላው። ለማንኛውም አቤላችን በዚህ ልክ አትናደድ፣ ብርታንን፣ ጉዞ ወደፊት። አሁንም ታሸንፋለህ፣ ነገም ታሸንፋለህ። እውነት የወጣ ስለሆነ አንተ ነህ አሸናፊ እንጂ እነሱ አይደለም አሸናፊ። ሁሌ አንተ ነህ አሸናፊ ነው ወደፊት ንቃሃቸው ትሄዳለህ እንጂ መቼም ወደኋላ ተቀርም ነጊም ደግሞ ነጻ ትወጣለህ በቅርብ